ራሂልንና አቶ ተስፋዬን ባቢ በፖሊስ አስያዛቸው። ራሂል ያሰበችው ከስራ ሲባረሩ እንዲሁም ደግሞ አባቱ ባቢን ከቤት ሲያባረረውና ጎዳና ሲወድቅ ተምሮ ወደ ራሱ ተመልሶ እኔን የራሱ ያደርገኛል በማለት ነበረ። ግን ደግሞ ያሰበችውና የተጓዘችው እርምጃ ምንም ዋጋ እንደሌለው ስታቅ አማራጯ ምንምን ነበረ የነጽናትን ቤት ነጽናት ተከራይተው የሚኖሩበትን ቤት አጫርታ ወይም ደግሞ ብዙ ክፍያ በወርሰታ እነጽናትን ከቤት አስወጥታ ጎዳና ጣለቻቸው። ባቢም ከነጽናት ጋር ስለሆነ አሁን ሁለተኛው ፓርቲ ይቀጥላል ብላ ነበር። ነገር ግን ይህንን ያጣራቸው ብሌን ራሂል እና አቶ ተስፋዬ ከዛ ቤት ብር ጭማሪ ሰጥተው እንዲወጡ ወይም ጎዳና እንዲወርቁ እንዳደረገቻቸው አወቀች። ከዛም ለባቢና ለጽናት ስትነግራቸው ባቢ የመጨረሻውን ውሳኔ ወሰነ። አባቱንና ራሂልን በፖሊስ ማስያዝ ወሰነ። እናም እንደፈለገውም እንዳሰበውም አባቱንና ራሂልን በቁጥጥር ስር አዋላቸው። ድርጅቱም የእሱ እንዳልሆነ ሰብኮና ገፎ እንዳመጣው የአባቱን ወንጀል ባቢ እያንዳንዱ ተናዘዘ። ተዝታ በተሳሳተ መንገድ አምጥታ ሰጥታው እንጂ እሱ ለፍቶበት አይደለም በማለት ተደራድሮ የወሰደው ድርጅት ነው በማለት አቶ ተስፋይን እስር ቤት ወረወራቸው። እንዲሁም ደግሞ ራሂል ከዚህ ቀደም ግርምሽን ለመግደል መታ እንደነበረም ግርምሽ መሰከረ። አሁን ሁለቱም እስር ቤት ይገኛሉ። ዋጋቸውን ነው ያገኙት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ጽኑን እያደረጓት የነበሩት ለምን እሷን አፈቀረ፣ ለምን እሷን ወደደ በማለት ጽናትንና ባቢን ከስራ ቦታ አባራዋቸው ነበር። ራሂል የሄደችበት መንገድ በጣም ሩቅና ከባድ ነበረ። እናም የመጨረሻዋ ውሳኔ ምን ነበር? ባቢ ከጽናት እንደማይለያይ አባቱና ራሂል እየተመካከሩ በገንዘብ ጉዳይ ባቢንና ጽናትን ለመለያየት እንደሆነ ጠንቅቆ ያውቃል። እናም ራሂል ስለ ጽናት መጥፎ ሴት እንደሆነችም እንዲሁም ደግሞ አባቱም አቶ ተስፋዬ ጽናት መጥፎ ሴትና ለሱ እንደማትመጥነው እንዲሁም ደግሞ መጥፎ ነገር አይችባታለሁ በማለት ለባቢ ነገረው። ባቢ ደግሞ የያየኸውን ነገር ግልጽ አድርገህ ንገሬ ሲለው እሱን መናገር አልችልም። ስለዚህ ይችን ልጅ መተው አለብህ ይችን ውዳቂ፣ ወይ ከኔ ወይ ከጽናት ምረጥ ብሎ አስመረጠው። በጣም ያሳዝናል። እናም ሲያስመርጠው አባቴ አባቴ ነህ፣ በማንም የማልደራደርብህ፣ ጽናት ደግሞ በጣም የምወዳትና የማፈቅራት የጨለመብ ህይወቴን ብርሃን ያሳየችኝ ምርጧና ብቸኛዋ ሚስቴናት አፍቃሬናት አፈቅራታለሁ፣ ከሷ መለየት አልችልም አለ። እንደዛ እስከሆነ ሀሳብህን ብትቀይር እንኳ ወደ እኔ አትመጣም፣ የምትኖርበትን አያለሁኝ፣ የምታበላህን አያለሁኝ አለው። ባቢም በጣም አዘንና ወደ ስራው ሄደ። እንግዲህ አቶ ግርማ መጀመሪያ ላይ ራሂልን በእርግጥ አሳምናት ነበረ። ራሂል ብሌንን ልታሳምን ነበር የሄደችው። እናትየዋን ብታሳምንም ብሌንን ግን ማሳመን አልቻለችም። በፍጹም አሁን የተሸናፊነት ስሜት ተሰምቷታል። ብሌን ደግሞ በጽኑ የማትደራደር እንዲሁም ደግሞ ላመነችበት ነገር ወደ ኋላ የማትል ምርጥ ጓደኛ ናት። በእርግጥ አእምሮዋን ወስወሳው ነበር ራሂል ብሌንን ግን ቢሆንም ደግሞ በፍጹም እናቴን ስጋ ቢያምራትም የራሂልን ገንዘብ በፍጹም ስጋ ገዝቻ ላበላትም፣ በማለት ያንን ሁለት መቶ ብር ይዛ ድርጅቱ ሄደች። ራሂል ደነገጠች። ከዛም ብሌን፣ አንቺ ምን አባሽ አስበሽ ነው እናቴን ለአንቺ ሁለት መቶ ብር የኔ እናት በጥቅም የምትገዛ መሰለሽ? አለቻት። እኔ ምንም ለማድረግ ፈልጌ አይደለም፣ እመኝኝ እኔ በጣም ስላሳዘነችኝ ስላሳዘናችኝ መርዳት ስላለብኝ ነው። ብሌን እዋክሽን ታይ እዋክሽን አለች። ብሌን ደሞ አይደል ለእናት ያዝነሽላት አስበሽላት፣ ያውልሽ አፍንጫሽ ላይ ይህ ሁለት መቶ ብር ቀርቶ ሁለት መቶ ሚሊየን ብደረድርልኝ እኔ ብሌን በጥቅም የምሸነፍ ሰው አይደለሁም። ይህ በዚህ በሁለት መቶ ብርሽ የሚያሰብ ጭንቅላ ግዥለት ብላ ራሷ ላይ በተነችባት። ከዛም ራሂል እንዴት እንደዚህ ትናገራለሽ፣ ብሌን እኔ እናትሽ እዛ በጣም ስላሳዘኑ ነው አለቻት። አንቺ ማን ስለሆንሽ ነው ከመሬት ተነስተሽ ስለ እናቴ የምትቆረቆረው? እናቴ እንዳንቺ ህሊናዋን በገንዘብ እየሸጠች ወይም ደግሞ እየገዛች ሳይሆን በስነ ስርዓት ለፍታ ሰርታ የምታድርና በስነ ስርዓት ያሳደገችኝ እናቴ ናት። አየሽ ልዩነታችንን አንቺ ቆርቆሮ አለቻት። ብሌን እዋክሽን ብሌን እዋክሽን፣ እንደዛ ትሁኝ አለች። ቢሆንም ግን ብሌን እሺ፣ ለእናቴ አዝነሽላታል አይደል? አቶ ራሂል፣ ወይዘሮ ራሂል፣ በቃ ለእናቴ የሳስተሽላታል፣ አዝነሽላታል፣ ተቆርቁረሽላታል የምንኖርበትን አይተሻል አይደል? አለቻት በደንብ እኔ ምኮሱን ስላሰብኩ ነው ብሌን አለች። በመጥፎ ነገር አትወሳጅብኝ አለች። እሺ እሱን አስበሽልናል አይደል? ስለዚህ የምንኖርበትን ቤት አይተሻል። ቆርቆሮ አርጅቶ ተበሳስቶ ክረምት ሲመጣ ደምን እያስለቀሰ ነው። ስለዚህ ቤት እንድገዥልን እንፈልጋለሁ አለቻት ብሌን። የዚህን ጊዜ ራሂል ቤት እንብላ ደነገጥ። ምን ነው ሀብታም አይደለሽ? እምትረጃ አይደለሽ? አየሽ፣ ለዚህም ነው እኔ ባንቺ ጥቅም ምታለል አይደለሁም። ከዛሬ ጀምረሽ እናት ያጠገብ ብትደርሺ እገልሻለሁ፣ ከመንገዴ ራቂ ብላ አስፈራርታት ሄደች። እናም ብሌንን ጠርቶ የባቢ የጽናት አባት ግርምሽ ብሌንን ስለ ሁሉም ነገር ነገራት። ልትገለው ም ራሂል ዛ እንደመጣች ነገራት። አሁንም ጽናትን ባዶዋን አስቀርታ በሷ ዙሪያ ያሉ ሰዎችን አጥፍታ አላይታም። ጽናትን መበቀል ነው የምትፈልገው። ባቢ በራሂል እጅ እንኳ ቢገባ ግን በቀሏን የምትተው እንዳልሆነች በግልጽ ለተስፋዬ ነግረዋለች። እንግዲህ አቶ ተስፋዬ ደግሞ እናም ባቢ በድህነት እንዳድግ አትፈልግም፣ በድህነት እንዲኖር አትፈልግም አደለ? ስለዚህ እነሱን ከቤትህ ማባረር ብቻ ሳይሆን ከስራ መባረር አለባቸው ያን ጊዜ አማራጭ ሲያጣ አንተ ጋር ተመልሶ ይመጣል አለችው ራሂል የባቢ አባታቶች ተስፋይም እንደ መሮች ነው ልክ ብለሻል ግን ይህ ኮ ልጅን እንዴት አውጥቼ ጎዳና መጣሌ ሳይንስ ከስራ ሲባረር ምላደርግ አላት ከስራ ካልተባረረማ እሷም ትሰራለች እሱም ይሰራሉ አይቸግራቸውም ሰርተው ማደር ይችላሉ ስለዚህ በፍጹም መባረር አለባቸው፣ አለችው። እሺ ብሎ ወሰነ የባቢ አባት። እንግዲህ ግርምሽ ደውሎ ጠራውና በልጆቹ መካከል ምንድነው ደስተኛ አይደለህም ወይ? ሲለውም አይደለሁም አለ። ለምን ሲለው ልጄ በድህነት አድጎ ድጋሚ በድህነት እንድኖር አልፈልግም፣ ስለዚህ ልጅህን ለያይልኝ አለው። እናም በእነሱ መካከል፣ እነሱ ከተዋደዱ ለምን እንደዚህ እናደርጋለን? እነሱ ልጆች ናቸው፣ ወጣት ናቸው፣ ሰርተው ይለወጣሉ። ስለዚህ ይህን ነገር ደግሞ ለምን አንተዋቸውም? አለ አቶ ተስፋዬ። የመጣበትን አትርሳ ሲለውም በምንድን ነው ሀሀ ጽዳት ሰርታ ነው የሚለወጡት አለው። ምን ልጅ ጽዳት ነው እንደምትሰራው አለ? አዎ አለ አቶ ተስፋዬ የጽናት አባት ግርምሽ በጣም አዘነ። እንዴት ይሄን ታደርጋለህ? ታደርጋለ በገዛ ድርጅቷ ጽዳት ሰራተኛ አለው። በጣም አዘነ። ከዛም እኔ ድሀ ሰው አልወድም፣ ድህነቱም እንዲቀርበኝ አልፈልግም። ከዚህም አዝኝላ ነው ጽዳት የቀጠርኳት አለው። ከዛም ግርምሽ ተናደደ፣ ሄደ እኔ ለዚህ ቢሆን አልመጣም ነበር፣ ሌላ ነገር እንዳለ ብዬ እንጂ ብሎ ጥሎት ሄደ። ብሌንን ጠልቶ ሁሉን ነገር ነገራት። ባቢና ጽናትም እንደማይለያዩ ቃል ተገባብተዋል። እናም እያጸዳች እያለ ነይ ቶሎ ብሎ ጠራት ጽናትን። እሺ አለች። አሁን ባቢን ጥሪውና ሁለታችሁንም የሚወያይ ነገር አለ አላት። ባቢን ጠራቸው። ቁጭ በሉ ሲል ምን እንታዘዝ አባባ አለ። ከዛም ሁለታችሁም ድርጅት የለቃችሁ ትሄዳላችሁ፣ አለው። ምን አለ ባቢ? አዎ። ጽናትም እዋክን አቶ ተስፋ ልጅህ ላይ እንደዚህ መጨከን የለብም። እኔ ላቶ ሌላ ትቀበለ ትችላለሁ። ጎዳና ማሳደረ ቀርቶ ደግሞ ጭራሽ ከስራ አለችው። ላያችሁም ሆነ ምንም ላላችሁ አልፈልግም፣ አላት። ጽናት በጣም አዘነች። ከዛም ባቢ እጇን ይዞ ነይ ውጪ፣ ልብስሽን ቀይር እና ነይ እንሄድ አላት። አልሄድም ባቢ አለችው። እጇን እየገተተ ልብሷን ቀይረው ሄደች። ከዛም ቆጭ ብሎ ባቢ ደከመኝ አለችና ቆጭ አለችበት። ከዛም ቆጭ ብለው ጽኑዬ፣ እኔ በጣም ወድሻለሁ፣ አፈቅርሻለሁ። ስለዚህ ስለተፈጠረው ምንም ነገር እንዳታዝ አላት። ግን እኮ በእኔ ምክንያት እንዳትጀምሪኝ ባንቺ ምክንያት አይደለም አይሽ፣ ያንች አባትና የኔ አባት ልዩነት አላቸው የሚልሽ በምክንያት ነው። እሱም ምንድን ነው? ያንቺ አባት ለልጁ ይኖራል፣ የኔ አባት ደግሞ ለገንዘብ ከሸጠ ቆይቷል። ባንቺ ምክንያት አይደለም ድሮ ጀምሮ ነው ሀላት እዋክን ባብዬ እንደዚህም የማድርግ ያጠላኝም አለችው። አንቺ ምን አረግሽኝ? ሀላት በእኔ ምክንያት እኮ ነው እንደዚህ ተስራ የተባረርከው ከቤት የተባረርከው አለችው። ገንዘብ ኑሮኝ እዛ ሰላም የሌለበት ቤት ከምኖር አንቺ ድሃ ጋ ፍቅር ሰላም አግኝቼ የምኖረው ይበልጣል። ጹንዬ፣ ከዛሬ ጀምረሽ እንደዚህ እንዳትይኝ አላት። አሁን ወደ ቤትሽ ሂጂ ሲላትም አንተ ወደ ልክቴር ነው አለችው። እኔ ትንሽ ቆይቼ እመጣለሁ ብቻ ፈልጌ ነው አላት። እቤት ሄደች። ምን ያሻል ጽኑዬ? አላት አባቷ። ምንም አባባ አለች። ራሄል እንግዲህ ስለ ተባረሩ በደስታ ተሞላች። እናም ቀጠለችና ብሌ መታ። ጽኑ ምንድን ነው ከስራ ተባረር? አለች እና እንኳንም ቀረብሻ። ታዲያ ደግሞ ለሱ ስራ ኮተታ አለች። ይህ ሁሉ እያረገቻለቸው ራሄል ናት አለቻት። በረሰታት ሄጄ ወረወርኩላት አለች ብሌን ነው ተባረርን ነው ያልሽው ማና ናችሁ ደግሞ አለች እኔና ባቢ ምን ሰው ከአባቱ ድርጅት ይባረራል እንዴ አለች አባረረን በጣም ያሳዝናል እሽት ሄደ አለቻት ትንሽ ቆይቼ መጣሁ ብሎ ሄደ ግን በጣም አዝኗል ብሌን አለች ተይው በቃ ወንድ ልጅ ብቻውን ነው የሚያለቅሰው ሰው ፊት አያለቅስም በጣም ያሳዝናል ጽኑዬ አይዞሽ ይህም ቀን ያልፋል ይቺ ቆሻሻ ከእኛ ምን እንደምትፈልግ አላቅም ግን ደግሞ በየጉበት እንዳትከተይ ብዬ አሳምነት ነው የመጣሁት እምቢ ካለች ግን ውርድ ከራሴ አለች ብሌም ባቢ እንግዲህ የእንትና የራሂል ሀሳብ ምን ነበረ ባቢንና ባቢን ነጽናት ጋር ስለሄደ ለአባትዮው ባቢን ነጽናት ጋር ሂዷል። ስለዚህ ከዛ ቤት ቤታቸውን በሙሉ ከነሱ ከሚከፍሉት በላይ ከፍዬ ቤት ኪራይ እንዲወጡ አደርጋለሁ አለች። ባለ አከራዊም ጋር እነ ጽናት አከራይ ጋር ደውላ ቤቱን ለቤተሰቦች ፈልጌ ነው እባክዎትን፣ ተመችቶኝ ነው በማለት ሰብካ ቤቱን ተከራይታ እነሱን አስወጣቻቸው። ባቢ ይሄን ሲሰማ ግን አባቱንና ብሌንን በፖሊስ አስያዛቸው። በጣም ደስ ይላል። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ